በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በያላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን አላችሁ? ይህ የወፍታ ሚዲያ ነው። የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮና ስርዓት መሰረት ዘውትር ወደ እናንተ ኦርቶዶክሳዊ አስተምሮችን እቅበተ እምነትን ይዞ ይመጣል። ዛሬም እንደተለመደው በተወሰኑ ጉዳዮች ላይ ቆይታ እናደርጋለን፣ የተወደዳችሁ ተመልካቾቼ። ከዛ አስቀድሞ ግን የዚህ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ አሳስባለሁ። የዚህ ሚዲያ ቤተሰብ የሆናችሁ ደግሞ እንግዲህ ላይክ በማድረግ ሼር በማድረግ የዩቲዩብ አልጎሪዝም ወደፊት እንዲያወጣው ሌሎች ብዙ ተመልካቾች እንዲመለከቱት ላይክ በማድረግ ሼር በማድረግ እና ኮሜንት በመስጠት ሚዲያው እንድታግዙ እንድታበረታቱ አሳስባለሁ። ከዚህ በተጨማሪ እንግዲህ በዚህ ዓመት መጨረሻ በወረሃ ጳጉሜ በያዝነው እቅድ አንድ መቶ ሺህ ሰብስክሪፕሽን ለመግባት የምናደርገውን እንቅስቃሴ በጋራ በመሆን እየሰራን ነው። ትንሽ በዚህ ወራት ላይ የሰብስክሪፕሽን መቀነስ አሳይቷል። ስለዚህ ለወዳጅ ለዘመዶቻችሁ ሼር በማድረግ ሰብስክራይብ እንዲያደርጉ እንድታሳስቡልኝ እንግዲህ አደራ አላችኋለሁኝ። ካፍታ ቆይታ በኋላ በጥቂት ርዕሰ ጉዳዮች ላይ ቆይታ የምናደርግበትን ርዕስ ይዤላችሁ እመጣለሁ። አብራችን ቆዩ። ተመልሽ መጥቻለሁ የተወደዳችሁ ተመልካቾች፣ የእፎይታ ሚዲያ ላይ ነው ያላችሁት። እንደተለመደው ሚዲያውን ሰብስክራይብ በማድረግ አጋርነታችሁን እንድታረጋግጡ በድጋሚ ጠይቃችኋለሁ። እንግዲህ ዛሬ በተወሰኑ ርዕሰ ጉዳዮች ላይ ቆይታ እናደርጋለን። የመጀመሪያው እንግዲህ አሁናዊው ጉዳይ በተለይ ከወንድማችን እፎይ ጋርና እሱን ተያይዞ የሚሰሙ የሚታዩ ነገሮችን በተመለከተ እና አጠቃላይ አጀንዳውን ወደ ሌላ ጉዳይ ለመጠቀም የሚፈልጉ ሰዎች የሚያደርጉትን እንቅስቃሴ በተመለከተ ጥቂት ነገር ማለት እፈልጋለሁ። እንግዲህ ያው እንደምታውቁት የወንድማችን እፎይ በእስልምና አስተምሮ ዙሪያ ያሉ ነገሮችን አውጥቶ ያስተምራል፣ እንዲሁም ደግሞ የሚነቀፉ ነገሮችን ይነቅፋል። አሁን እኔ እንደ አንድ ኢትዮጵያዊ፣ በኢትዮጵያ ያሉ የእምነት ተቋማት ተቻችለው የሚኖሩበትን መንገድ በእውነት ተዋደው ለዘመናት የኖሩበት ስለሆነ ተከባብረው የሚኖሩበትን መንገድ ማዘጋጀቱ ተገቢ ነው ብዬ አምናለሁ። በአስተምህሮ ደረጃ ሰው በተለይ የራሱን እምነት ከመጠበቅ አንጻር አንዳንድ ሰዎች ባልተገባ መንገድ ለምሳሌ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ሁሌ እንደማደርገው ቅበተ እምነት ላይ እሰራለሁ። ቅበተ እምነት ላይ የምሰራው ወይም ደግሞ የቤተክርስቲያኔ ትምህርት አይደለም ብዬ የምወጣበት ጉዳይ ቤተክርስቲያኗ ማትለውን ሲሉ ቤተክርስቲያኗ ማታስተምረውን ሲያስተምሩ ቤተክርስቲያኔ እንዲያትልም ይሄ አሰት ትምህርት ነው ብዬ ትምህርታቸውን በቤተክርስቲያን ትምህርት በመጽሐፍ ቅዱስ ከንቱ የማድረግ ስራ ነው የምሰራው። ስለዚህ አሁን እንዲሆን ቤተክርስቲያን ማታስተምረውን ነገር ሲያስተምሩ አይደለም ብሎ ማስተማሩ ነው እንጂ የተሻለ የሚሆነው፣ የሌላውን እምነትም አውጥቶ እንዲታመልካለህ እንዲታምናለ ብሎ ማንጓጠጥም ተገቢ አይደለም፣ የእኛንም ማንጓጠጥ ተገቢ አይደለም። በዛም በኩል ሆናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታንጓጥጡ ሰዎች አደብ ያዙ፣ ምክንያቱም አንዳንድ ኡስታዞች ሰው ታመልካላችሁ የሚበላ የሚጠጣ ሰው ታመልካላችሁ ኢየሱስ ሰው ነው ብለው በክብሪ ግባውና በሚያንቋሽሽ መልኩ ክርስቶስን ሲያነሱ፣ ስለሌሎችም የቤተክርስቲያኗ ትምህርት በሚያንቋሽሽ መልኩ ሲገለጡ አይተናል። ስለዚህ እንዲህ የሚያደርጉ ሰዎች እነሱ ማደብ የያዙ በእኛም ወገን ሆነው ደግሞ እንዲታመልካላችሁ እንዲ ታምናላችሁ። ነቢዩ መሐመድ እንዲናቸው አላህ እንዲህ ነው ወይም ደግሞ ጴንጤዎችን ቢሆን እንደዚህ ነው እያሉ መናገር ተገቢ አይደለም ብዬ ነው ማምኖ። ለምን ተቻችሎ የኖረ ማህበረሰብ ስለሆነ ተቻችሎ ማመን መኖር ገንዘብ ማድረግ ይገባል ብዬ አምናለሁ። ከዚህ ባሻገር መጽሐፍ ቅዱሳዊ አስተምሮንን መከተል ይገባል። መጽሐፍ ቅዱስ ሰው የፈለገውን እንዲያመልክ የፈለገውን እንዲያምን በነፃነት እግዚአብሔር ሰውን ነፃነት ሰጥቶታል። እግዚአብሔር አምላክ እንደሆነ ለእስራኤል ትዕዛዝ ሰጥቷል። ከኔ በቀር ሌላ ማልክት አታምልኩ ብሎ ትዕዛዝ ሰጥቷል። ከእርሱ በቀር የሚያመልኩትን ሰዎች ግን በምድር ላይ አጠፋለሁ ብሎ እግዚአብሔር እንግዲህ፣ ዛሬ ፓጋን አለ፣ ቡዲዝም አለ፣ ሽንቶይዝም አለ፣ ካቶሊክ አለ፣ ጆ አለ፣ ፕሮቴስታንት አለ፣ እስልምና አለ፣ ሌሎችም እምነቶች አሉ። እነዚህን ሁሉ በአንድ ጀንበር ጌታችን ላጥፋቸው ብሎ ሰይፍ አላክም። ስለዚህ ይሄ ምንድነው ሰው በተለይ በሐዲስ ኪዳን የወደደውን የፈለገውን ልቦ የፈቀደውን የማመን መብት ስላለ ነው። ስለዚህ እስልምናም ሆነ ፕሮቴስታንት፣ ካቶሊክም ሆነ ጆባ፣ ሽንቶይዝም ሆነ ቡዲዝም ሌሎችም እምነቶች፣ ሂንዱይዝም ሆነ ሌላም እምነት የፈለገውን የማመን መብት አለው። አንድ ሰው ለምን እንጨት አመለክ ብለን እምነቱን ማንቋሸሽ አንችልም። እንጨት ግን ለምን ታመልካለህ? እንጨት ማምለክ ትክክል አይደለም ብለን ግን ባስተምህሮ ልንገስጸው ወይም ደግሞ ልንመልሰው እንችላለን። ስለዚህ እከሌ እንዲህ ነው እከሌ እንዲህ ነው እምነት የምታመልከው እምነት እንዲያነሰ ነው ብሎ በዛም በዚህም በኩል ገመድ መጓተቱ አስፈላጊ አይደለም። ምክንያቱም እንዲህ አይነት ነገሮች ትውልድን ዋጋ ያስከፍላሉ። ሃይማኖት ደግሞ ሴንሲቲቭ ኤሪያ ስለሆነ ሰዎችን ዋጋ ያስከፍላሉ እና በዚህ ልክ መነጣጠቁ አስፈላጊ ነው ብዬ እኔ አላምንም። እኔ እንደምሰራው ኦርቶዶክሳዊ ተዋህዶ እምነታችንን ልክ አይደለችም ብሎ የሚነሱ አካላት ካሉ ቤተክርስቲያንን ፕሮቴክት ከማድረግ አንጻር ልክ አይደለም፣ ያነሳው ሀሳብ ልክ አይደለም። ለምሳሌ ነገረ ክርስቶስ ላይ ከሆነ ያነሳው አንድ ሰው ክርስቶስን በዚህ በዚህ ልክ አንስቶ የሚተች ከሆነ ልክ አይደለም ብሎ ካስተምሮ አንጻር ያንን ሰው መገሰጽ ይቻላል። ግን እዚያም እዚህም ገመድ መጓተት ለመገዳደል መፈላለግ ደረጃ ድረስ እጅግ እጅግ በጣም ጥሩ ያልሆነ ነገር ነው። በመንፈሳዊውም ቢሆን አያጸድቅም፣ በአለማዊውም ወንጀል ነው። ማህበረሰቡ መካከልም ቅራኔና መጠፋፋትን ያመጣል። ተቻችሎ የኖረን ማህበረሰብ በዚህ ልክ እና በዚህ መጠን ማጓተቱ አስፈላጊ ነው ብዬ እኔ አላምንም። ቤተክርስቲያን አሁንም ያለባት መከራና ፈተና ይበቃታል። ሌላው ደግሞ ቤተክርስቲያን ትምህርትን ስታስተምር የራሷን አስተምህሮ አውደ ምረቷ ላይ ዘርግታ ታስተምራለች። የቤተክርስቲያኗን መሰረት ታሳውቃለች እንጂ እነከለ ቤት ገብታ አትፈተፍትም። ይሄ በቲክቶክ የመጡ የቲክቶክ ባህሎች አንዳንድ ጊዜ የእምነት አስተምህሮንም ጭምር እየሸረሸሩ እያየ ነውና፣ ቤተክርስቲያን ወደ ምረት አላት። ቤተክርስቲያን የምትሰብክባቸው ቦታዎች አሏት። በምትሰብክባቸው ቦታዎች ትምህርቷን ታስተምራለች። ዶግማዋን፣ ቀኖናዋን፣ ትውፊቷን ታስተምራለች። ያንን አምኖ የሚቀበለውን አስተምራ ታጠምቃለች። በዚህ መንገድ ትሄዳለች። ከዚህ ባሻገር ዕቅበተ እምነት ላይ ደግሞ አልቂ በእምነት ስራዎችን ትሰራለች። ያልተገባ ነገር ለምሳሌ እነ እዩ ጩፋ መጽሐፍ ቅዱስን እናውቃለን ብሎ ሃይማኖተኛ ደንቆሮ ነው። የቃል ኪዳኑን ታቦት ከቤት ከቤቴ ቁም ሳጥን ላይ አላየውም። ማርያም እንደኛ ሰውናት። ማርያምን አታምልኩ፣ ቅዱስ ገብርኤል እንዲህ ያሉ ሲነሱ፣ ያኔ በህግን በሃይማኖት አስተምህሮ መሞገት ይቻላል። ግን እዩጩፋውን ኢየሱስን ነው ማመልከው ብሎ ይላል። የትኛውን ኢየሱስ ነው የሚያመልከው? የራሱ ጉዳይ ነው። ያ ያ የራሱ ጉዳይ ነው። ስለዚህ በዚህ በሰሞኑ ከእፎይ ጋር ተያይዞ ባለው በዛም ቤት በዚህም ቤት የምታጫጫው ሰዎች ከጩኸቱ የሚመጣው አደጋ ለትውልድ ጠቃሚ አይደለም፣ ለሀገርም ሰላም አይበጅም። ስለዚህ የፈለገውን ሰው የማምለክ መብት አለው፣ እየገባችሁ ትውልድን የሚያጫረስና ቂም ውስጥና ጥላቻ ውስጥ የሚያስገባ ነገር እዛም እዚህ ያላችሁ ሰዎች ባትሰሩ መልካም ነው የሚለው የመጀመሪያ መልክቴ ነው። እንግዲህ ይሄንን ልብ ያለው ልብ ይበል፣ ጆሮ ያለው ይስማ ስለሚል መጻፍ ሁለተኛው ርዕሰ ጉዳይ እንግዲህ በመስቀል አደባባይ የቤተ ፕሮቴስታንት አማኞች ያደረጉትን የራሳቸውን ጉባኤ ወይም ኮንፈረንስ አስመልክቶ ነው መናገር የምፈልገው። እዚህ ላይ የተወሰኑ ነጥቦችን ማንሳት እፈልጋለሁ። የመጀመሪያው እንደ አላፋት ዝማሪ አንዳንድ ትልልቅ ጉባኤያት በመስቀል አደባባይ እንዲከናወኑ ጥያቄ ሲጠየቅ የሚከለከልበት ጊዜ የቅርብ ቀን ትዝታችን ነው እና ለፕሮቴስታንት ቤተ እምነት የአደባባይ ተፈቅዶ መስቀል አደባባዩ ተፈቅዶ ለኦርቶዶክሳውያን የማይፈቀድበት አካሄድ አግባብ አይደለም እና እዚህ ላይ የሚመለከታችሁ አካላት ፍትሐዊ መሆንን ገንዘብ ብታደርጉ መልካም ነው ብዬ አስባለሁ። ሌላው የኢትዮጵያ ኦርቶዶክስ ተዋ ቤተክርስቲያን፣ የመስቀል አደባባይ ተብሎ የሚጠራበትም ለዘመናት መስቀል አደባባይ ስታመልክበት የነበረ መስቀል አደባባይ አድርጋ ስራ ስትፈጸምበት የነበረ ካርታ በስሟ የነበረው ይሄ ሁሉ ነበር እና ይሄንን ማስተካከል ተገቢ እኔ ለምን የቤተ ፕሮቴስታንት አማኞች እዛ ቦታ ላይ አምልኮ ፈጸሙ የሚል ጥያቄም የለኝም ተቃውሞም የለኝም። መፈጸማቸው ምንም ችግር የለውም ይፈጽሙ ምክንያቱም ያ ቦታ ለዓለማዊ ነገርም ለኮንሰርትም ሌሎችም ነገሮች ለኤግዚቢሽንም ተደርጎ ሰዎች ሲገለገሉበት አይተናል። ስለዚህ ቤተ ፕሮቴስታንት ደግሞ የእምነት ስርዓታቸውን በዛ ቦታ ላይ ቢያከናውኑ ምንም ማለት አይደለም። የቤተክርስቲያን ባለጊዜ ባለመብትነትና ባለ ጊዜ ባለቤትነት እንግዲህ እሱ በቤተክርስቲያን በበላይ አካላት የሚከወን ሆኖ ሳለ መፈጸማቸው ያንን መፈጸማቸው አግባብ ነው አይደለም የሚለው ላይ ጥያቄ የለኝም። መፈጸም ይችላሉ፣ ግን የሚመለከተው አካል አድሎ ባያደርግ ለቤተክርስቲያን አገልግሎት በሚፈለግበት ጊዜ ከመስቀል አደባባይ ከመስቀል ክብረ በዓል ውጭ ላሉ ጉባኤያት እንደ አላፋ ዝማሬ፣ ሌሎችም ጉባኤያት መፈቀድ የሚገባው እንደሆነ ማሰብ ይገባል ብዬ አነሳለሁ። ሁለተኛ ላይ እኔ በመስቀል አደባባይ የተከወኑ ጉዳዮች ላይ በፕሮቴስታንት እኔ ጥያቄ አለኝ። እንደው ምንድን ነው ስትርፉ ለምሳሌ እነዚህን መዝሙሮች ተመልከቷቸው። እንግዲህ እንደተመለከታችኋቸው እነዚህ የፕሮቴስታንት እምነት ተከታዮች ናቸው ናቸው እንዳልኳችሁ በመስቀል አደባባይ ላይ አምልኳቸው መፈጸማቸውን የበግሌ ጥያቄ የለብኝም። ግን ፕሮቴስታንት እምነት የራሱ ትውፊት፣ የራሱ ባህል የለውም ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መቋሚያው ራሱን የቻለ ትርጉም አለው። ጸናጽሉ ራሱን የቻለ ትርጉም አለው። ሲመታ ቀመር ነው፣ ሲዘመም ቀመር ነው። የእናንተ ያልሆነ ነገር የእናንተ ያልሆነ ነገር አንስቶ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነዋየ ቅድሳት እንደዚህ ማድረጉ ተገቢ ነው ወይ? ትልልቆቹ ሲላችሁ አትታዘቡም ወይ? እናንተስ በራስ ባልሆነ ነገርስ እንዴት ይኮራል? ይሄ የልህ የሚመስል የትርኢት የሚመስል ከሬና ገሬ ለማብሸቅ በሚመስል መንገድ እየተኬደ ጥፋት ውስጥ የሚገባው ስለምንድን ነው? ባህል እኮ አይደለም። መቋሚያው ጸናጽሉ እኮ ባህል አይደለም። ከብሮ ባህል አይደለም እኮ ስርዓተ ቤተ ክርስቲያን ነው። ሲምቦሊክ ቲዮሎጂ ናቸው። ራሱን የቻለ ትምህርት አላቸው። ራሱን የቻለ ትርጓሚ አላቸው። ራሱን የቻለ ቀመር አላቸው። ጽናጽሎ ወደ ላይ የሚሄደው ወደታች የሚጣለው ዝም ብሎ አይደለም። መቋሚያው ግራና ቀኝ የሚወዘወዘው ወደታች የሚደቃው ዝም ብሎ አይደለም በቀመር ነው። ከበሮው የሚመታው በቀመር ነው። ስለዚህ የማታውቁትን የናንተ ያልሆነ በትውፊትም ደረጃ ስንሄድ የቅዱስ ያሬድ ነው። ቅዱስ ያሬድ ደግሞ ኦርቶዶክሳዊ ነው። ስለዚህ ኦርቶዶክሳዊ ባህልን የተከተሉ ኦርቶዶክሳዊ አስተምህሮ ያላቸውን ነገሮች አምጥቶ በዚህ መጠንና በዚህ ልክ የኔ ነው ብሎ እንደዚህ ያክል ሙጥ ማለት ተገቢ ነው ወይ? ይሄ እኔ ጥያቄ ነውና በቤተ ፕሮቴስታንት ያላችሁም ሰዎች ምንድን ነው የምታተርፉትስ አትችሉበትም ወይ ኮ ኦርቶዶክሳዊ ቤተክርስቲያንን የእናንተ ነው ግን አሰልጥኑና እኛ የምናመስግንበት ብትሉ ይሻል ይሆናል። እንደው እንደው በዚህ መንገድ ከታየ እንኳን ግን እንደዚህ እያወላከፉ እንዲህ ያደረጉ በእውነት አደባባይ ላይ ቤተክርስቲያን ነዋ የቅድሳት በዚህ ልክ ማቃለል ተገቢ አይደለም። እኔ ሁልጊዜ ጊዜ ነው የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚመለከታቸው አካላት ለምንድን ነው ጸናጽሉ፣ ከበሮ፣ መቋሚያው፣ መጻሕፍቶቻችን፣ ነዋየ ቅድሳቶቻችን በባለቤትነት በባለመብትነት የማይመዘገቡት ለምን? የአእምሮአዊ መብት ምዝገባ ሚኒስቴር እንዳላቃለው ይሄ ግኝትን የሚመዘግብ ቅዱስ ያሬድ ወራል ይሄን የሰራው ያዘጋጀው አባቶቻችን ያለ ያዘጋጁት፣ ባለቤቷ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነችና፣ አባቶቻችን ከላይ ያላችሁት ይሄ ጉዳይ የሚመለከታችሁ ይሄ ጉዳይ የሚመለከታችሁ ቅርስና ባህል ላይ ትውፊት ላይ የምትሰሩ የህግ ክፍሎች ጠበቃዎች፣ ይህን እንዴት ማስመዝገብ ያቅታል? ምክንያቱም የራስ የሆነ ነገር የራስ ነውና፣ እኔ በግሌ ያሳዝነኛል። የቅዱስ ያሬድ መቋሚያ በዚህ ልክ በምታዩት ልክ ሲወላከፍ በዚህ ልክ በምታዩት ቦታውን ክብሩ ሲያጣ እጅግ ያሳዝናል፣ እና የበላይ አካላት የሚመለከታቸው አካላት ይሄንን ጉዳይ በእውነት በባለቤትነት ማስመዝገብና ንዋየ ቅድሳቶቻችንን ማስከበር ይገባል ብዬ አምናለሁ። የተወዳችሁ ተመልካቾች የፍታ ሚዲያ ላይ ነበር እንግዲህ ቆይታ ያደረጋችሁት። እነዚህን ሁለት ርዕሰ ጉዳዮች ማንሳት ወደድኩ ዛሬ። እናንተም ተወያዩባቸው፣ በተለይ በተለይ ደግሞ እርስ በርስ መናጠቅ በሃይማኖት ምክንያት እንዲሁም ደግሞ ንዋየ ቅድሳቶችን በተመለከተ ተወያይታችሁ ወደ አንድ ነገር እንድትመጡ በእውነት ወደሚገባው አካል የሚገባው ነገር እንድናደርግ ማሳሰብ ወዳለው። ሚዲያውን ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ማገዝ የምትፈልጉ የወፍታ ሚዲያን እዚህ ስር በሚሄደው አድራሻዎች፣ የሶሻል ሚዲያ አድራሻዎች እና እንዲሁም ደግሞ ስልክ ቁጥር ማግኘት ትችላላችሁ። በሌላ ዝግጅት እስከምንገናኝ ድረስ ሰላም። እግዚአብሔር ከሁላችሁ ጋር ይሆን። በያላችሁበት ሰላም ቆዩ። ሰላም።